የአይን ፍቅር ሰዓት ላይ ነው የምንገኘው። በአይናችሁ አይታችሁ የወደዳችሁት ካለ እንመካከራለን። ያሉበትን ሁኔታ የፈቀራችሁት ሰው ያለበትን ሁኔታ ያው እናረጋግጣለን፣ እናጣራለን፣ እናደፋፍራለን። አዎ እነሱን እናደፋፍራለን። የአይን ፍቅር አፍቃሪዎቹን፣ ተፈቃሪዎቹን ደግሞ እንዴት ነው ምን አሰባላችሁ እንላለን። ያሉበትን ካወቅም በኋላ አዎ። ስለዚህ በቀጥታ ከዛሬው ተረኛ ጋር መሽ ሄሎ እንደምን አለህ? ሰላም ነው። ሰላም ነው። አንተ እንዴት ነህ? ያስታውቃል፣ እንደተጎዳ በፍቅር ድምጽህ ሁሉ የምጠይቀው ነገር አለ። ይበላልሃል ይጠጣልሃል? እንዴት አ ምን ምልክቶች አሉ በአይን ፍቅር ውስጥ ስለመሆንህ? ትበላለህ በደንብ? እንደዚህ እንፈልገው እኔ እራሱ እተኛለሁም ያለውም በለው በደምብ በእኛ ጊዜ እኮ አፍቅረህ ሁለት ቀን ምናምን በላ ምግብ ላበላት ትችላለህ እንትን ነው ያኛው ኦርጋኒክ ነበር ዓይነ ፍቅር ላይ እንደዛ ነበር አሁን ዘመኑ ስማርት ነው እሺ እንቅልፍም ትተኛለህ ኧረ ተው እንዳታስወጣው ነው ምን ተራውን ይህን ልጅ እና በምንድን ነው እንዴት አየህ ራስ ራስህ ላይ ምልክቱን ምን አይተ ነው አሁን በአይን ፍቅር ውስጥ መሆንህን ያመንከው ያው አልበላ አልጠጣ እንቅልፍ ነበራ፣ በእኛ ጊዜ ነበር። አሁን አንተኛም አንበላ፣ ተቀየረ እኮ በእነ በአስራ ስምንት ሰባው ቀርታ ልገረ ልጅ አንተ። አይ ያው የሚሰማኝ ስሜቶች አሉ እና የሆነ የሚመች ነገር አላት። ከዛ ባለፈ ግን እኔ ያላችሁት ነገር የለብኝም። ግን ያው ቶሎ አሰብ አሰብ ታረግና ስለሷ ወደ ምግብ ትሄዳለ። አሰብ አሰብ ታረግና ትተኛለህ። ስማርት አፍቃሪ ስማርት ትውልድ ነው ያልኩ። ለዚህ ነው ስማርት ጀነሬሽን። እንዴት ነው ትውውቃችሁ? እስቲ ከሱ ጀምረ። እንዴት አየሀት? የት አገኘሀት? ትውውቅ አጋጣሚ። እዛው ኢትዮጣእም ቴሌግራም ግሩፕ ላይ ነበር። እዚሁ በእኛ ቤት ነው። የእኛው ጉድ ነው ትላለህ። እሺ፣ ኮሚሽን ሊጠይቅ ነው በርናባስ። ለስንቱ ቀን አወጣን እኮ እኛም ራሳችን ያለፈልን። እሺ

በረበርከው እዛ ደስ የሚል ነገር አላት። ስታያት የሆነ ሀሳቧ ምናምን የሆነ ደስ የሚል ነገር አላት። ከዛ ፎቶዋን አየው ምናሉ ተመቼ ሀያ አልኳት። ቦስ ገብቼ ማለት ኦኬ እና በሁለተኛው ቀን ነው ምናምን ነገር መለሰችል መለሰችልህ? በሁለተኛው ቀን ነው ነው እንዲህ መለሰች። ተጀመረ። አወራኋት ብዙ የማውራት ፍላጎት ያላት አይመስልም። በእኔ ጥረት ነው ኮርክሬ በስንት ያወራኋት፣ በግድ ነው የምታስወራት። እሺ፣ ምን ያህል ጊዜ ሆነው? አሁን ምልህ በዚህ ስሜት ውስጥ ካለፍክ ምን ያህል ጊዜ ቆየ? ማለት ስለሷ እነዚህ እነዚህ ማሰብ ከጀመርኩ ምናልባት ወደ አምስት ወር ምናምን ነገር ታይ ወንጀል እውነት። ከዛ ፊት ግን ዝም ብሎ ኖርማል ወሬ ሀይ ያው አላደለ እንደ ኖርማል ጓደኛ አይነት ወሬ ነበረ የምናወራው። ከዛ ተቀራረብ ከተቀራረብም በኋላ የምናውራቸው ወሬዎች ዝም ብሎ ኖርማል በቃ የሆነ አላደለ እንደሱ አይነት ነገር ነው። ከዛ በኋላ ግን እኔ ጋ የሆኑ ሀሳቦች ሲመጡ ወሬ ሁሉ ጠፋብኝና፣ ከዛ ያው እናውራለን ግን ያው እኔ ሀሳቤን እንዲሁ ብዬ በግልጽ መናገር ትንሽ አልነገርኳትም እንደዚህ አይነት ስሜት እንደተሰማ፣ ያው አልነገርኳትም። ብነግራት ምናልባት ትሸሸኛለች። ከዚህ በፊት እንዲህ ጥሩ ያልሆነ ነገር ስለገጠመኝ ምናልባት እንዲህ በግልጽ አውጥቼ ብነግራት እሷን አጣ ይሆን ይሆን ወይ አለኝ ትል ይሆን ምናምን የሚለው ፍራቻ ስለነበር በግልጽ አውጥቼ መናገር ትንሽ ከበደ። ቴሌግራማችን ውስጥ አላሁን አክቲቭ ተሳታፊ ነህ? እኔ አይደል በቆይ ወጣው እሷን አገኘ ወጣ እሷን ይዘው ወጣ ከቴሌግራሙ። አዎ እሷ ሳለች ቴሌግራሙ ላይ ሆነ አክቲቭ ናት ይመስለኛል። አልተዋወቅንም ግን ስምህን ብንተዋወቅ ችግር አለው? ገብተው ፕሮፋይሉን እንደዚህ አይ፣ ፕሮፋይል ስምህና ትክክለኛ ስምህ አንድ ነው ወይስ ይለያያል? አይደል ስለዚህ አስተዋውቀና ራስህን

የሻሸመኔው ልጅ የሻሸመኔው ነው። ያው አንዱ ይሄንን የምናደርግበት ለእሷ ነገሮችን ለማቅለል አይደለ በዛ እንድታቅህ ብለን ነው። ምን የምንጠይቀል፣ በአካል ተገናኝታችኋል? አንዲያው ምን ተሰማ ስታየት? ያው አጋጣሚ ሳድካን ህንሳ ቤተ ክርስቲያን ማድረግ ነበር ና እኔም እዛ የሄድ ነበር። እሷም እዛው አዲስ አበባ ስለምትኖር እሷም መሄዳ ነበረ ያው ከሰው ጋር ነበረች። ብዙም ምላማ ተቀጣጥራችሁ ምናምን አይደለም አይደለም ማለት እዛ እንደሄድ ቀድሜ ነገር ያታለው። እሷም አረን የሚሄድ ነበር እኮ ምናምን አለ። እዛው ተደዋውለን ተገናኘ፣ ሰላም ተባበልን። ከዛው ያው ብዙ የሰፋ ጊዜ አብረን አልነበረም። ለብቻችሁም አልነበራችሁም? ያው አልነበረ። እሺ፣ ብቻዋን ነበረች? ከሰው ጋር ነበረች። ከሰው ጋር በማህበር ነበር የሄዱት። ከሰው ጋር ጓደኞቿ ምናምን ነበሩ። የተቀራረበችው ወንድ ነበረ ሰዎች በርቀት እሺ። ያጣራኸው ነገር አለ በእሷ ህይወት ዙሪያ ጓደኛ ቢኖራት ባይኖራት ያ ነው እኮ አሁን ማለት እሱን በአውቅ ቀላል ነበረ። ግን እሱን ለማጣረት ትንሽ ትፍርፍ ነው አጣው ምናልባት አለኝ ብትልስ የሆነ እሷን ቢኖራትም ባይኖራትም ማጣት አልፈልግም። ግን በኖርማል ጓደኝነት እንቀጥል እፈልጋለሁ። ግን የሆነ አለኝ ካለ በኋላ ምንድን ነው ሊሰማኝ የሚችለው የሚለው ነገር ትንሽ ሾክ አደረገኝ። እስኪ እሺ፣ አሁን እኛ ሰዓታችንም ቶሎ እየሄደ ስለሆነ፣ እስኪ እንደውልላትና አንደኛ ፕሮግራሙን እንድትሰማ ቅድም ነግሬያታለሁ። ጉዳዩን አልነገርኳትም። ማን እንደሆንክም አታውቅም ነበረ። አሁን ምናልባት ድምጽህን ድምፅህን እየሰማች ልታውቅ ትችላለች። በእርግጠኝነት የእኛ ቤተሰብ ስለሆነች፣ የቴሌግራም ቤተሰብ ስለሆነች ፕሮግራሙን እየሰማችው ነው። እንደውልላት፣ ይደውል። ማንኛውንም መልስ ለመስማት ያው ዝግጁ መሆን ያስፈልጋል። ቁጭ በል ለማንኛውም ከቆምክ ወይ ደገፍ በል አይ ቸ ዝግጁ አሁን ታነሳለች አታነሳም ነው ዋናው ነገር መስራቱን እንደ መልስ እንወስደዋለን እኮ አዎ ምክንያቱም ቅድም አውርተናታል አዎ የሰማች ስለሚሆን ጠራ መጥራቱ ጥሩ ነው አልተዘጋም ስልኩ እስከ አሁን ሄሎ ሄሎ እንደምን አለሽ ዛሬ ምን ሰማሽው ፕሮግራሙን ጥሩ አውቀሽዋል። የሻሸመኔው ልጅ ምን ተሰማሽ? ማለት ምን ስትሰሚ ምን ተሰማሽ? ለምን አልጠበቅሽም? ለምን አልጠበቅሽም? ስምሽን ብንተዋወቀው እንችላለን ወይስ? ያንቺን በኮድ ይሁን ዲቦራ፣ ያምራል። ቴሌግራማችን ላይ አክቲቭ ነሽ? ትሳተፊ ያለሽ ነው እንዴ? እሺ ዲቦራ፣ ጥያቄን ጠይቅሽ፣ የግል ጥያቄ ፍቅረኛለሽ? ለጊዜው የለሽም? ፎይ አሳራሽ ጫንቆን ነበርኛ ራሱ አዎ ምን አስገረመሽ ማለት ለምንድን ነው የገረመሽ በዚህ ደረጃ ቅርበቱ መተዋወቁ ምናምን አላችሁ አይደለ አዎ አይ እሱ የነበረው አቀራረብ ግን እንደዛ ስላል ነበር እንዴት ነው የተረዳሽው አንቺ ኖ ጀስት ኖርማል ጓደኝነት ምናምን ያለው ምንድነው ታሪ ነበርና እዚህ ምንም አይነት ፍንጭ አላየሽም? አዎ ፍንጭ ቢያሳይ ጥሩ ነበረ። አዎ ነበረ። እየሰማህ ነው አይደል? በጣም ከሀምሳ ፐርሰንት በላይ ሄደናል። እሷ የምታወራው ይሰማሃል የሆነ ብቻ የሆነ ርቀት እኛ እየነዳን ነው። አንተ ትንሽ መከተል ነው የሚቀር ፍንጭ ብታሳይ ጥሩ ነበር ተብሏል እና ምን ይሆን ነበር ያው የእሱ ስጋት ይገባሻል? መቼም ፍንጭ ባሳይ። አዎ ይገባኛል። ግን እንዴት ማለት አንዴ ነው በአካል የተገናኘ ነው። ቴሌግራም ላይም ከነበረው አክቲቭነት የተነሳ ብዙም አላወራሁሽም። ብዙም ግን አላወራሁሽም። ግን ያው የአይን ፍቅር አይደለ ገብቶ፣ አየሽ ፕሮፋይልሽን ገብቶ ሀሳብሽን ወደደው የተወሰነም አውርተዋል እኮ አውርታችኋል የተወሰነ ደግሞ ከሁለት ቀን በኋላም ቢሆን የመለሽለት የመጀመሪያው ብዙ አለ እንዴት ነው ግን ዝም እንደው ወሬውን ስታዩ በአካልም አይተሽዋል እንዴት አይነት ልጅ ነው ጥሩ ይመስልሻል ዝም ብሎ እንደው ስታዩ ይመስላል ይመስላል፣ አህ እ 80 ፐርሰንት። አዎ፣ ጥሩ ነው የሄደ ያለው እስካሁን ድረስ ገልጾልሽ ቢሆን ኖሮ ምላሽሽ ምን ነበር የሚሆነው? እሱ ደግሞ ሌላ ጉዳይ ነው። አሁን እሱ በግልጽ አሁን ደግሞ ይጠይቅሻል። እና ዋና ማወቅ የፈለግ ነው ምንድን ነው አንቺ ያለሽበት የግል በግል አሁን ይሄ የትዳር የፍቅር ህይወት ምን ይመስላል የሚለውን አለሽ ወይ የለሽም ወይ የሚለውን ለማጣራት ነው እንጂ እኛ ጓደኝነት ጀምሩ፣ ፍቅረኛ ሆኑ ለማለትም አይደለም። አሁን ስሜት አለው በአይን አይቶ ወዶሻል። አንቺ ደግሞ ያለሽበት ሁኔታ ምን ይመስላል የሚለውን እንዲያውቅ ብቻ ነው የእኛ ጥረት። ከዚህ በኋላ ያለው እንግዲህ በሱ ነው የሚወሰነው። ፈረሱም ሜዳውም ይሆን እንላለን። ግን ቀደም ቀደም ካልሻቸው ነገሮች ውስጥ ምልክት ቢሰጠኝ እኮ ጥሩ ነበረ አይነት ነገር የምትለው ንግግር፣ የሆነ የባከነ ጊዜ እንዳለ ይሰማሻል? አዎ፣ እሱ እሱን ነገር ስላላየሁ እኔም ቦታ አልሰጠሁትም። ምናልባት የሆነ ነገር ነገር ሊጀመርም መንገድ ላይ ሊሆን ይችል ነበር። አዎ እስካሁን ነበረ ፍጠን ፍጠን። አሁን ከዚህ በላይ እኛ መሄድ ስለማንችል እዚህ ጋር እንቆማለን። የእኛ ተብሎ እኮ እዚህ ጋር በቃል። አዎ፣ እናመሰግናለን ስለ አወራሽን። ግን ደግሞ ለምን ምናምን የሚለውን ነገር ለምን ለእኔ ቀጥታል ነገርክኝ የሚለውን ያው በቀናነቱ ሰጁ እንደዚህ የማሳጣት ምናምን አይነት ነገር ሳይሆን ብዙ ሰዎች እንደሱ እኛ ቤተሰብን አትረዳናለች። ጥሩ እናመሰግናለን። እሺ ዲቦራ፣ መልካም ጊዜ ኤ፣ ሰምተሃል በል፣ ቀጥል፣ ግፋበት። ግብሩን ያው ታስገባለህ ኮሚሽኑን። በርናባስ መልካም ጊዜ። በጣም ጥሩ ደስ የሚል ስኬታማ ጥያቄው ምላሹም እዚሁ ነው። ጥሩ ነው የዛሬው። በጣም ደስ ይላል። በጣም ደስ ይላል።